በቃ የሆነ አለ ልጁ ስለተከበረ ነው። እንደዚህ አሁን ሰው ሁሉ መጥቶ እንደዚህ ማይሆን ቃላቶች አታውሩ። ልጁ ዩቱብ ላይ ግን አይቻልም። እኔ ሰሞኑን አየሁት። በነገራችን ላይ ቲክቶክ ላይም ድምጻችሁ ወጥቶ ድምጻችሁ ወጥቶ እየተሰራ ነው። ግን ችግሩ ነገር እሺ እኛም እንደዚህ አታውሩ፣ ዚህም በሉ ተላላቸው። ግን ሌላ ነገር እሺ ደሃይሜ ደጋቢዎች ብሩጌን እንደዚህ ለምድነውየሴታ ምን ማታመጢም አንተም ወንድ ብሎ ሀልጫ ምናምን ብሎ ምንም ምን ብሎ ነው እየሳደቡት አሉ፣ ብሩጌን ማለት ነው። ግን የኛ ሰፈር ነው የሚመጡ፣ ምን እንደሚፈልጉ አላቅም። የእኛ ሰፈር በቀላቁ አይሉም ለእንደሚዞሩ አላቅም። ከኛ ምን ፈልጎ ይሆ የምሬን ትላንትና ዛሬ እስካሁን እኔ ሃይሚና ብሩኬን ካወቁ ጀምሮ ጀምሬ አንድንም ሰው ተልቤም ምንም አልጨላቀም፣ ግን ዛሬ ቢዲ አይቼ በጣም ተናድጃ ነው። ከዚህ በኋላ ትግስቴ አልቋል። ምንም ነገር ማለት አንድ ሰው ምንም ብትሉ አልሰማችሁም። የምሬ ነው። ዛሬ ቢዲ አይቼ በጣም ነው የተናደድኩት። እኛ በቃ ላይፍ ላይ ገብተን ፈታ ማለት ራሱ የለብንም

አንድ ቀን እንነሳለን፣ የብሩ ደጋፊ ማለት የብሩ አናቷን እንላለን። እንደ ጭራሽ ምን አይነት ደደቦች ነው፣ ሌላ ስራ ይለው እንደ ማለት ነው። እሱ እኮ አሁን እኮ ደፍሮ ሁሉም ነገር ማውራት ይችላል። እነሱ ከዚህ ከፊት በጣም እኛ ላይ እየጨፈሩ ነበረ፣ ሁለቱም እያለን ብሩኬ እያከበረን እኛ ሃይሚንም እንትን እያደረገን ነበረ። ከዚህ በኋላ እንደዚህ የሚባል ነገር የለም ወስነናል። በቤር በቤር የሚጫወት የብሩኬ የብሩኬ ጋር ይጫወቱ የሃይሜ የሃይሜ ጋር ይጫወቱ የራሳችሁ ጉዳይ አይመለከ ወስኛል

እነሱ ማለት ነው፣ እስ እኛ ምንም የፈለጉትን ነገር አድርጉ፣ ዝም ንበልም እና ምንም አናደርግም፣ ዝም ንበል። እነሱ ስለተመደቡ እሱ ምንም አይሆንም እኮ፣ ምንም ከሱ የሚቀነስ ነገር የለም። ግን እስ እኛ ዝም እንበልና ምንም አናደርጋቸው ምን እንደሚያደርጉ እናያለን፣ ለን ማለት ነው። የማንንም ዝም ገብቶ ዝምቦቹ ይዞራሉ። እኛ ዝም ካልን በእግር ማሞቃት የለም

ኮለፈታቢትእንምንለፍአለእ ችግር የለውም። እኛ እሱን አክብሩ እንጂ ምንም አታደርጉ እትሳደቡ እንጂ እኛም ችግር የለብንም። ስታከብሩ እናከብራ ታለን እሷንም ማለት ነው እናን እንደምት ጽፉእኛእሱ ታድቡ ከጠየቅሽ ምንሉ ጠቃለሽ እሱ ወንድ ልጅ ነው። ይሉን የወንድ ልጅ ስድብ ይገባል። እሱም ዛሬ መልሷል። ዛሬ መልሷል። የሴት ነገርን ማን ያውቃል? ወንድ ልጅ ላይ ነው ብቻ የምትፈርዱ። አለ እኮ ጎበዝ፣ ሁለቱን እንወዳለን። ሰቦች ምን እንደ እሱ አክብር

አንድ ሰው መልስ እንዲሰጡኝ ነው የሚፈልገው። ሁላችሁም መልስ እንዲሰጡኝ አልፈልግም። አንድ ሰው አስረዱኝ። ጥፋቱ ማጋ ነው? ጥፋቱ ያለው ገስቱ የተጻፈበትስ ምክንያት ለምንድን ነው? ገስቱ በምን ምክንያት አሁን ያላችሁ ልጆች ናችሁ? ገስ ላይ ያላችሁትም ብሩ ከ ሶስት መቶ ላይ ጨፍረናል። ለዛ ነው ምንም የሰራ ታሪክ እነሱ የሀይሚ አንድ በጣም ብዙ ሴቶች ስላለ እነሱ ወስቶ ይዘገዝቃሉ እኛም ሀምጥተን እነሱን እንዘቀዝቃለን። ስራው ስለሆነ ነው። እናንተ ጥሩዎች ናቸው። ምንም አታወሩም፣ ከሰው ጋር ትጣሉ። ይሄ የሰበበኛ ቤት ብቻ ነው የሚበጣበጥ ሰው አይደለም፣ እንደዚያ አይደለም ማሬ። እደሳ ለለምንች የሰበኛ ቤትና እንሰሆን አንቺ ብሩኬን ከወደች አይ ሚን አይ ቲንክ እነሱን ብሩኬን እየነኮ አይደለም እናንተስ እሺ ባ ከጥላቻ ምን እናተርፋለን? አሁን ብንጣለ ምንድን ነው ሲገሙ፣ እነሱ እነሱ አሳልፎ እጁን ሰርቶ ይቅርታ እስከሚጠይቁ ድረስ አንቶ ይቅርታ ከጠይቁ እንተዋለን እኮ የሚጣሉ ልጆች እኮ ትክክለኛ ወደንስነ ትክክለኛ እኮ እናንተ ቆይ አንድ ነገር ልንገራችሁ። አሁን ትላንትና ወይ ትላንት ወዲያ እዚህ ገብተን ተጫውተናል። ይሄንን አሁን ዛሬ ተዘግዘው ወይ ተሰድቦ ተሰርቶ ምን በስር የራሳችንም ላይፍ ማውራት አንችልም እዚህ ጋር ማጥቶ እነሱ ኮሜንት

እኮ እኛ አሁን የገረምኩት ይሄ እኮ ነው። ምንም ሳናረግ በውስጥ መስመር መጥቶ ድምፁን እኛ የእኛ ቤት አንዳንድ ሰዎች

እነሱን ተወው ብላሽ። እኛ ከዛ በኋላ እኛ ቢንተዋለን። እኛ እኔ እኮ ማለት ሲቢ ብሩኬ ቢሰደብ ምንም ነገር አይሆኑም። ብሩኬ ሰደብ አልሰደበ ምንም አይቀንስ አይጨምርበትም፣ ምንም ነገር

ወደዛች እንደ አይመለከትም የፈለገን መንጋት እንችላለን። የራስሽ ጉዳይ ከፈለሽ ማለት ነው። ወደሽ ነው የሚሰሚ የሚሰሚ ማን ነው የአማርኛ አስተማሪ?